በፊልሙ መጀመሪያ ላይ በቀዶ ሕክምና ክፍል ውስጥ የምትሰራዋን ማራንዳ የተባለች ሴት እያሳየን ይጀምራል። ነርስ ስትሆን ከዚህ ቀደም ሰርጀሪ አድርገውላት የነበሩት አንዲት ሴት ወደ ነበረችበት ክፍል ታመራለች። ቢሆንም በሚያሳዝን መልኩ ግን ትልቋ ሴትዮ ቀዶ ሕክምናው ከተደረገላት በኋላ እንኳን ልትተርፍ አልቻለችም ነበረ። ልጇም እዛ ተቀምጦ የነበረ ሲሆን እናቱንም ያዋራ የነበረው ባልተገባ መልኩ ነበረ። ማራንዳም እነዛን ቃላቶች ስትሰማ ትደነግጣለች። ቢሆንም ችላ ብለው ግን ከዛ ክፍል ትወጣለች። ልክ ውጭ እንደወጣችም ይህንኑ ሰምታ የነበረችው ሌላኛዋ ነርስ ስለዚህ ነገር ትጠይቃል ታለች። ከዛ በተጨማሪም የፍቅር ቀጠሮም እንዳላት እየተወራ ስለሆነ ስለሱም ትጠይቃታለች። ቢሆንም ምራንዳ ግን ስለዚህ የምትነግራት ምንም የተጨበጠ ነገር አልነበራትም። ወደ ቤቷም ስትሄድ በዛው መንገድ ወደ አንድ ላውንደሪ ቤት ታመራለች። እዛም የነበሯትን ልብሶች ለመውሰድም ነበረ። እንድትፈርምም ከተነገራት በኋላም ፈርማ ልብሷን ትወስዳለች። ከዛም በዛን ቀን ያን ልብስ ትለብሳለች። እናም ወደ አባቷ ቤትም ታመራለች። ቢሆንም ግን የአባቷ ውሻ ይዛታል። እናም በዛ ምክንያት ልብሷም ይቀደዳል። ቢሆንም ግን ምራንዳ ያን ልብስ በመልበስ አባቷ ወደሚገኝበት ካፌ በመሄድ ታገኘዋለች። እዛም ከተጠቃሚዎቹ መካከል አንደኛው ሰውዬ እየበላ የነበረው ምግብ ያንቀውና ይንፈራፈራል። ምራንዳም ነርስ መሆኗን ተከትሎ ሕይወቱን ታተርፍለታለች። በቀጣዩ ቀን አንድ ቤትን ለማየት ስትል ወደዛ ታመራለች። ቤቱንም ከልቧም ትወደዋለች። ስለዚህም ያረጀ ቤቷን ለመሸጥና ይህንን አዲስ ቤት ለመግዛትም ታቅዳለች። ማታ ላይ የጓደኛዋ ልደት ድግስን ተከትሎ ኬክ ይዛላት ወደዛ ቤት ታመራለች። እዛም ለጓደኛዋም በነገው ዕለት አንድ የፍቅር ቀጠሮ እንዳላት ትነግራታለች። ነገር ግን ልጁን በአካል አግኝተዋ ታቅም ስሙ ኬቪን እንደሚባልና የቤቷን አድራሻንም እንደነገ ነገረችውም ትነግራታለች። በቀጣዩ ቀን ምራንዳ ለቀጠሮ ዝግጅት እያደረገች በነበረችበት ሰዓት ላይ አንድ ሰው ወደ እሷ ቤት ይመጣል። ሄዳ በሩን ስትከፍተውም ኬቪንን ታገኘዋለች። ግራ መጋባት ውስጥ የሚገባም ይመስላል። እናም የዛ ምክንያትም አልታወቀም። ቢሆንም በቀጣይ ግን የምንረዳ ይሆናል። ምራንዳም ትንሽ ካወራቸው በኋላ ልብሷን ለመቀየር ታመራለች። በቤት ውስጥም የሚገኙትን የተለያዩ በካርቶን የታሸጉ እቃዎችን ሲመለከት ኬቪን ለምራንዳ ቤት ልትቀየር ነው ወይ ሲል ይጠይቃታል። እሷም አዎ ትለዋለች። ከዚህም በኋላ ምራንዳ ትሞጣለች። እናም ውጪ እንዲጠብቃትና ከሰዓቱ በፊት መምጣቱን ተከትሎም አንዳንድ የቀሯት ዝግጅቶች እንዳሉም ትነግረዋለች። ኬቪንም ወደ በሩ ከሄደ በኋላ ግን በሩን ከውስጥ ይቆልፈዋል። እናም ወደ መራንዳም እየተጠጋም ይመጣል። ከዚያም እሷን ማጥቃትም ይጀምራል። መራንዳም ራሷን ለማዳን ስትል የተለያዩ ሙከራዎችን ታደርጋለች። ቢሆንም ግን ሁሉም አይሳኩላትም ነበረ። በመጨረሻም ኬቪን የነበረውን ጥንካሬ በሙሉ በመጠቀም መራንዳን አስገድዶ ይደፍራታል። እሷም ከባድ ድንጋጤ ውስጥ ትገባለች። እናም የተፈጠረውን ነገርም አይምሮ መረዳትም ያቅተዋል። ከዚህ አጋጣሚ በኋላም ኬቪን ከዛ ቤት እየሮጠ ያመልጣል። ልክ እሱ ከሄደ በኋላ ግን ትክክለኛው ኬቪን ወደዛ ቤት ይደርሳል። የእሱ መምጣትም ከዚህ በፊት የተመለከትነውና ኬቭን ነው ብለን ያስብነው እሷም ያሰበችው ሰው ትክክለኛው ኬቭን እንዳልሆነ እንድንገነዘብ ያደርገናል። ይልቁኑ ከእሷ ጋር ቀጠሮ የነበረው ኬቭን ከእሱ ዘግይቶ የመጣው ነበረ። ኬቭን በሩን ሲያንኳኳ የሚከፍትለት ስላልነበረ ወደ ቤት ውስጥ ይገባል። እናም ምራንዳንም ባልጠበቀው ሁኔታ ውስጥ ይመለከታታል። ከዚያም ለፖሊስ ይደውልና ምራንዳም ወደ ሆስፒታል ትወሰዳለች። ከዚህ አጋጣሚ በኋላ ምራንዳን ለቀናት ያክል ማንም ሰው ልታዋራ ፈቃደኛ አልነበረችም። እናም እስካሁን ድረስ ድንጋጤው የለቀቃትም አይመስልም። አባቷም ያለችበትን ሁኔታ ከተመለከተ በኋላ በጣም ይናደዳል። ልክ እየተሻላ በመጣ ሰዓት ላይም ፖሊሶች ለሷ ጥያቄ ለማድረግ ሲሉ ወደዛ ሆስፒታል ያመራሉ። ከዚህ በፊትም ጥቃት ያደረሰባትን ሰው ተመልክተው ታቅ እንደሆነም ይጠይቋታል። መራንዳም አስተውላ በምታስታውስበት ሰዓት ላይ በዛ ካፌ ውስጥ አባቷን ባገኘችበት ሰዓት ስቴዲያ ሰው ተጋጭቷት እንደነበረና ርቀት ተቀምጦ ዝም ብሎ እሷ ላይ እያፈጠጠ ሲመለከታት እንደነበረም ታስታውሳለች። የዛ ሰው ስምም ዊሊያም ነበረ፣ ይሰራ የነበረውም እዛው ሬስቶራንት ውስጥ ነበረ። ፖሊሶችም ወደዛ ሬስቶራንት ካመሩ በኋላ ሲያገኙት አስረው ወደ እስር ቤት ያስገቡታል። በቀጣዩ ቀን የመራንዳ አባት ወደ ቤቷ በማምራት በነሱ ግጭት ምክንያት ተበላሽ የነበረውን ቤት ማስተካከል ይጀምራል። ከዚያ ምራንዳም ወደ ቤቷም ትመለሳለች። ከአጋጣሚው በኋላም የተረበሸችና ድብርት ውስጥ የገባች ሲሆን ሰውን የማዋራት ፍላጎቷን በጣም ቀንሷል። ከተፈጠረባት ነገር በላይ ይባስ ብሎ ደግሞ ማንም ሰው የእሷን ቤት የመግዛት ፍላጎት ሊያሳይ አልቻለም። በዚህም ምክንያት አዲስ ቤት የመግባት ሐሳቧም እየተስተዋጎለ ያለም ይመስላል። የተፈጠረባትንም ነገርም ከሰሙን በኋላ በአካባቢው የሚገኙት ሰዎች ለሷ ያሳዩት የነበረው ጸባይም ይለወጣል። ከአባቷ በስተቀርም ሁሉም ሰው ለሷ መጥፎ እይታንም ማሳየት ይጀምራል። ነገር ግን ይሄ ከማስገባቷ በተጨማሪ በስራ ቦታዋ ላይ አብረዋት ይሰሩ የነበሩ ጓደኞቿን አያጠቃልልም ነበረ። በዚህ ምክንያት ብቸኛ መሆን ትጀምራለች። ከዛ በተጨማሪም አንዳንድ ጊዜ እጇ ይንቀጠቀጥ ስለነበረ ታካሚ መርፌ መውጋቱን ላይ ያቅታታል። በዚህም ምክንያት በስራ ቦታዋ ላይ ጥሩ በሚባል መልኩ መስራት ያቅታታል። በዚህም ምክንያት አለቃዋም እሷን መውቀት ትጀምራለች። ከዚህ በኋላ ምራንዳ ነገሮችን ለመቀየር ትወስናለች። በዚያን ቀማታም ሌሊቱን ሙሉ በሚባል መልኩ ነበር እያሰበች ያደረችው። በቅጤው ቀን በእስር ቤት ለሚገኘውና ለጥራት ዊሊያም አንድ ፖስታን ትልክለታለች። ደብዳቤውንም ከላከችለት በኋላ የነበረ ስሜትም መለወጥና ወደ ደስታ መምጣት ይጀምራል። በጭንቅላቷ ውስጥም የተለያዩ ነገሮችን ታስባለች። በተቀየረው ጸባይዋም ጓደኞቿና ሌሎች ሰዎችን መደሰት ይጀምራሉ። ቢሆንም ዊሊያም ግን ያንን ደብዳቤ ይመልስ የነበረው ሳያነበው ነበር። ከዚህም በኋላም ምራንዳ ለዊሊያም ደጋግማ ደብዳቤዎችን በየቀኑ መላክ ትጀምራለች። ቢሆንም ዊሊያም ግን ልክ እንደከዚህ ቀደሙ ደብዳቤውን ሳያነብ ነበር የሚመልስላት። ከዚያም ምራንዳም ቤቷን ማሳደስ ትጀምራለች። ከዚያ በተጨማሪም ለአባቷ ውሻ መድኃኒቶችን መስጠት ትጀምራለች። ምክንያቱም ደግሞ ይህንን ውሻ ለመግደል ምን ያክል የመድኃኒት መጠን እንደሚያስፈልገው ለማወቅ ስትል ነበረ። ከዚያም አንድ ቀን ከዊሊያም ደብዳቤ ላከላታል። በደብዳቤውም ላይ አሸንፈሻል የሚል መልእክትም ነበረው። ከዛ በተጨማሪም እንድታገኘውም ነበር የፈቀደላት። በዚህም ጊዜ ላይ ሚራንዳ ይህንን ታደርግ የነበረው እሱን ለማግኘት እንደሆነ እንገነዘባለን። ከዚያም በዛን ቀን ዊሊያምን ለማግኘት ስትል ወደ እስር ቤቱ ታመራለች። እሱን ታዋራውም የነበረው በጥቡ መንፈስና ምንም ነገር በመሃላቸው እንዳልተፈጠረ አድርጋም ነበረ። ስላለበት ሁኔታም ትጠይቀዋለች። ከዛ በተጨማሪም በየቀኑ ወደ አባቷ ቤት ታመራ ነበረ። እናም ትናንሽ መድኃኒቶችንም ለዛ ውሻም ትሰጠዋለች። ከዛ ማሪም በየቀኑ በሚባል መልኩ ዊሊያምን እየሄደችው በእስር ቤት መጎብኘቷን አላቆመችም ነበር። እናም እሱን ሄዳ የምትጎበኘውም እሱን ሊያማልሉ የሚችሉ አጫጭር ልብሶችን በመልበስ ነበረ። በዚህም ምክንያት ዊሊያም እሷን መውደድም ይጀምራል። በተመሳሳይ መልኩ እሷም እሱን የወደደችው ለማስመሰል ትሞክራለች። ከዚያም አንድ ቀን ምራንዳ እሱ ላይ እያቀረበችውን ክስ ውድቅ ታደርግና ዊሊያምም ከእስር ቤት እንዲፈታ ታደርጋለች። በሌላ በኩል የአባቷ ውሻ በተሰጠው መድኃኒት ምክንያት ይሞታል። ይህም አባቷ እንዲያዝን የሚያደርገው ነበረ። ቢሆንም እሷ ግን ይህንን ዊሊያም ላይም ለመፈጸም ነበር ያቀደችው ከእስር ቤት ከወጣ በኋላ ዊሊያም ለሷ አበባን ይልክላታል። ከዛ በተጨማሪ ስልክ ይደውልላትም ነበር። በቀጣዩ ቀንም ወደ ቤቷ ያመራል። እሷም ካዋራችው በኋላ ቤቷን እንዲያድስላት ትጠይቀዋለች። በዛም ይስማሙና በቀጣዩ ቀን እንዲመጣም ትነግረዋለች። አንድ ቀን የመራንዳ አባት ዊሊያምን በስሱቅ ውስጥ ያገኘዋል። ከዚያም ወደ መራንዳን በመሄድ በሷ እንደተናደደባትም ይነግራታል። ቢሆንም መራንዳ ግን ቀጣዩን ሕይወቷን በሙሉ በዚህ መልኩ መኖር እንደማትችል ትነግረዋለች። ስለዚህም ልክ መስሎ የታያትን ነገር ለማስተካከል እየሞከረች መሆኑንም ትነግረዋለች። አባቷ ግን የነገረችው ነገር ሳያሳምነው እንደዛው እየተናደደ ከዛ ይወጣል። በቀጠው ቀን እንደቀጠሯቸው ዊሊያም ምራንዳን ለማግኘት በዛ ቤት ይገኛል። እናም የቤት እድሳት ስራውንም መስራቱንም ይጀምራል። ዊሊያም በስራ በደከመው ሰዓት ላይ ምራንዳ ለሱ የሚጠጣውን ጁስ ታመጣለታለች። ቢሆንም የማያውቀው ነገር ቢኖር ምራንዳ በሰጠችው ጁስ ውስጥ ለውሻው የሰጠችውን መድኒት ደባልቃ ነበረ የሰጠችው። ያንንም ከጠጣም በኋላም ዊሊያም ወደ ስራው ይገባል። በዛም መሃል ላይ ዊሊያም ወደ እሷ መጠጋት ይጀምራል። በዛን ሰዓት ምራንዳ በሱ መፍራት ትጀምራለች። ከዚያም ግን ከሱ ጋር መስራቷን ትቀጥላለች። ከጊዜያት በኋላ ግን ዊሊያም ሆዶን የተለያዩ ስሜቶች ይሰሙታል። ስለዚህም ዊሊያም ሚዲያም ወደ መታጠቢያ ቤት ያመራል። የሆነም ግን እዛ ራሱን ይስታል። አይኑም በከፈተ ሰዓት ላይ ራሱን በቤዝመንት ውስጥ ያገኘዋል። መራንዳም ከጎኑም ነበረች። እንደሱ ሐሳብም ከሆነም ስላመመው እንክብካቤ እያደረገችለት ነበር የመሰለው። ከዚያም ግን መራንዳ እጁን ካልጋው ጋር እንዳሰረችው ይገነዘባል። ከዚያም እጁን እንድትፈታው ይጠይቃትና ምን እያደረገች እንደሆነም ግራ ይገባዋል። ከዚያም ሌላ መድኃኒቱ ቶሎ እንዳይሰራ ሊያደርግ የሚችልን አንድ መድኃኒትንም ትሰጠዋለች። ይህም በዛ እንዲሰቃይ የሚያደርገውም ነበረ። ከዚያም መራንዳ የሁላ ነገር ከተፈጠረ በኋላ እንዴት ትወደኛለች ብለህ አሰብክ ትለዋለች። ከዚያም መራንዳ አሰቃቂ በሚባል መልኩ ሙሉ ጥፍሮቹን ትነቅላቸዋለች። እናም በተለያየ መልኩም ትቀጠዋለች። ቢሆንም መሀል ላይ ግን አንድ ሰው ወደ እሷ ቤት ይመጣል። እንዳይጮህ ለማድረግም የዊሊያምን አፋፍናም ታመራለች። ከዚያም ወደ ቤቷ የመጣው ሰው ያስቀመጠላትን ዕቃንም ትወስዳለች። ከዚያም በድጋሚም ወደ ዊሊያም ትመለሳለች። ከዚያም እሷን ሊደፍርባት የቻለበትን አካሉን ትቆርጥበታለች። ይህም ዊሊያም እዛው በተኛበት እንዲሞትም ያደርገዋል። ከዚህ አጋጣሚ በኋላ መራንዳ ጥሩ ስሜት ይሰማታል። ወደ አባቷም ከሄደች በኋላ ያደረገችውንም ነገር ሙሉ ለሙሉም ትነግረዋለች። ልክ እዚህ ጋርም ፊልሙም ያበቃል። ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።